አስተጋባ አተነ ቅድስት ቤተ ክርስቲያን ለስብሐተ እግዚአብሔር እነሆ ቅዱስ ያሬድ እነሆ በድርሳኑ ሲናገር ቅድስት ቤተ ክርስቲያን አሰባሰበችን፣ እንላለን። ለዛም ደግሞ እግዚአብሔርን ለማምለክ እግዚአብሔርን ለማመስገን እንደ እግዚአብሔር መልካም ፍቃድ ለመታዘዝ፣ ለማገልገል፣ ለመላላክ ቅድስት ቤተ ክርስቲያን ተሰበሰበችን የቤተክርስቲያን የቤተ ክርስቲያን መሪዎቹ ሰዎች እንዳይመስላቸው ቤተ ክርስቲያንን የሚመራ ቤተ ክርስቲያንን የመሰረተ ቤተ ክርስቲያንን ያቋቋማት ሰዎች ተሰብስበው በሰዎች ፍላጎት፣ በሰዎች አላማ፣ በሰዎች እቅድ፣ በሰዎች ራእይ የተመሰረተች ቤተ ክርስቲያን የለችንም። እግዚአብሔርን ያስቀደምን አንተ ከኛ ጋር ነ በህይወታችን ከኛ ጋር ነ በመካከላችን አለ። የቤተ ክርስቲያን መስራች አንተ ህይወታችን ነ አንተ ቤዛችን ነ አንተ ተስፋችን ነ አንተ መምህራችን ነ አንተ የዚህ ዓለም ፈተናውን የምታሻገረን አንተ ነህ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚ ለከካናት ቀሲስ እየወንድሙ የሀገር ስብከታችን ዋና ስራ አስካች መጋቢ ሃይማኖት ቀሲስ በላይ ዳኜ የሀገር ስብከቱ ምክትል ስራ አስካች፣ እንደዚሁ የሀገር ስብከቱ የየክፍል ኃላፊዎች የአድባራትና የገዳማት ኃላፊዎች እንደዚሁ ምክትል ሊቃነ መናብርት በዚያ ላችሁላችሁም በአምላካችን በእግዚአብሔር ፍጹም ሰላም፣ እንደምን አረፈዳችሁ? እንደምን ቆያችሁ? በዚህ እየሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን አምላካችን እግዚአብሔር በሰላምና በጤና ጠብቆ ወደ ጉባኤያችን በሰላም በፍቅር መጣችሁ። እንኳን አምላካችን እግዚአብሔር አገናኘን እንግዲህ ዛሬ እግዚአብሔር መልካም ፈቃድ ሆኖ ለሁለተኛ ጊዜ ጉባኤውን በጽሎት ጀምረናል። እግዚአብሔርም እየረዳን እግዚአብሔርም ፈቅዶ እሱ ወዶ ሁላቸውም ከሩቅም ከቅርብም በዚህ በርዕሰ ከተማ ያላቸው በየበረሃም ያላቸው አላፊዎች ሁላቸውም መታቸዋልና ይህን ሁሉ ስላደረገ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሁለትም ሶስትም ሆናችሁ በስሜ በተሰበሰባችሁ ሰዓት በመካከላችሁ እገኛለሁ ለያይ ይላል አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በወቅቱ ለነበሩት ደቀ መዛሙርቱም፣ በወቅቱ ለነበሩት ምዕመናን እግዚአብሔር አምላካችን ሁለትም ሶስትም ሆነን በስሙ ስንሰበሰብ በመካከላችን እንደሚገኝ ምስጢር ገላጽ ውሱ ስለሆነ ምስጢሩን የሚገልጽልን የሚያስተምረን፣ የሚመክረን፣ የሚረዳን፣ የሚያግዘን፣ የሚያሻግረን ጉልበትን፣ ጥበብን፣ ስልጣንን፣ እውቀትን የሚሰጥ እርሱም መሆኑን እግዚአብሔር አምላካችን በማለት አሁን ወደ እንደተነበበ የሰማነው ነው እና እንግዲህ እግዚአብሔር ተስፋ አድርገን በመካከላችን እየተገኝቶ እየባረከ ከነቢያቱ ጋራ የነበረ እግዚአብሔር ከሐዋርያቱ ጋራ የነበረ እግዚአብሔር ከሊቃወንቱ ጋር የነበረ እግዚአብሔር እስከ እስካፍለም ፍጻሜ ድረስ እግዚአብሔር ከልጆቹ ጋር እንዲኖር እንደሚኖር ያረጋገጠበት ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ 20 ላይ ስንመለከት ወአነሂ ይሄሉ ምስሌክሙ በኩሉ መዋዕል እስከ ህልፈተ ዓለም እስከ ህልቀተ ዓለም ለደቀ መዛሙርቱ የእጆን ታምራት አይተው የቃሉን ትምህርት ሰምተው ሀብታቸውን፣ ስልጣናቸውን፣ ክብራቸውን፣ ዝናቸውን፣ ሁሉን ነገር ትተው ለተከተሉት ደቀ መዛሙርቱ ወአነሂ ይሄሉ ምስሌክሙ እስከ እልፈት ዓለም በማከለ እስከ እልፈት እስከ እልቀት ዓለም አላቸው። ደቀ መዛሙርቱ እኔ እስከ ዓለ ፍጻሜ ድረስ ከእናንተ ጋር ነኝ ብሎ በአገልግሎታቸው በስብከታቸው በበረሃ ይኑሩ፣ በገጠር ይኑሩ፣ ብቻቸውን ይኑሩ፣ በጨለማ ይኑሩ፣ በበረሃ ይኑሩ፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ አረጋገጠላቸው። በሕይወታችን ዘመን እግዚአብሔር ከሁላችን ጋር ከሆነ እግዚአብሔር መካከላችን ከተገኘ፣ እግዚአብሔር ለምንሰራቸው ስራዎች ሁሉ ፈቃዱ ከሆነ ያሰብነውን ያቀርነው ሁሉ እናደርጋለን። ቅዱሳን ሐዋርያት እግዚአብሔር ተስፋ አድርገው ወደ ዓለም መካከል ሁሉ ሲልካቸው የኔ ደቀ መዛሙርት ስለሆናችሁ የኔ አገልጋዮች ስለሆናችሁ ማንም አይነካችሁም አልተባላቸው አልተባሉ ማንም እናንተን የሚነካ እናንተ ጋር የሚደርስ አይኖርም አላላቸውም፣ አላላቸው። በእኔ ስም ስላስተማራችሁ፣ በእኔ ስም ስላጠመቃችሁ፣ በእኔ ስም እነሆ የኔ ልጆች ስለሆናችሁ መከራ ያገኛቸዋል፣ ፈተና ያገኛቸዋል፣ ትገርፋላችሁ፣ ትታሰራላችሁ፣ እነሆ ጥቃት ይደርስባችኋል። ወአለይ ይሄሉ ምስሌክሙ በኩሉ መዋእ እስከልፈት ዓለም ነገር ግን አላቸው ያረጋግጠላቸው። እኔ ግን በዚህ ሁሉ በመከራችሁ ሁሉ በሀዘናችሁ ሁሉ በአገልግሎታችሁ ሁሉ እኔ ከእናንተ ጋር ነኝ አላቸው ይላል። አምላካችን እግዚአብሔር ከኛ ጋር ይሆን። ከነቢያቱ ጋር የነበረ እግዚአብሔር፣ ከሐዋርያቱ ጋር የነበረ እግዚአብሔር፣ ከሊቃውንቱ ጋር የነበረ እግዚአብሔር የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የኖህ አምላክ የደጋጎቹ የአባቶቻችን የእናቶቻችን አምላክ እግዚአብሔር ከኛ ጋር ይሁን። እግዚአብሔር ከነሱ ጋር ሰራ ይላል የእግዚአብሔር ልጆች ዛሬ የተሰበሰቡ ነው። እግዚአብሔር ተስፋ አድርገን እግዚአብሔር መሪ መሪ አድርገን በዚህ ቦታ ተሰበሰብ ይላል እና ስለዚህ መሪው እሱ ነው ማለት ነው። የቤተ ክርስቲያን መሰረቱ እሱ እግዚአብሔር ስለሆነ በሕይወታችሁ ዘመን ስልጣናችንን አስቀድመን ክብራችንን አስቀድመን ማንነታችንን አስቀድመን ሳይሆን እግዚአብሔርን አስቀደመን ስንሰራ ሰሪው እግዚአብሔር ነው። ስራን የሚባርክ አገልግሎቱን የሚባርክ ቤተክርስቲያንን የሚባርክ በህይወታችን እኛን የሚባርክ ቸሩ አምላካችን እግዚአብሔር ነው። ለዚህን ታዲያ በወቅቱ ለነበሩት ደቀ መዛሙርቱ እና ምዕመናን እነሆን እናንተ በኔ ስም በእግዚአብሔር ስም በቤተክርስቲያን ስም በአገልግሎቱ ስም በወንጌሉ ስም በቅዳሴው ስም በስሙ ስንሰበሰብ በመካከላችን እንደሚገኝ ህይወታችንን የሚባርክ ስራችንን የሚባርክ እርሱ ሆኖ እሱ ስራውን የሚሰራ ያረጋገጠበት ዕለት ነው። በህይወታችን ዘመን እግዚአብሔር ከኛ ጋር ነው ብለን እግዚአብሔርን አስቀድመ ስራ መስራት ያስፈልጋል። አስተጋባተነ አተነ ቅድስት ቤተክርስቲያን ለስባተ እግዚአብሔር። እነሆ ቅዱስ ያሬድ እነሆ በድርሳኑ ሲናገር ቅድስት ቤተክርስቲያን አሰባሰበችን ይላል። ለዛም ደግሞ እግዚአብሔርን ለማምለክ እግዚአብሔርን ለማመስገን እንደ እግዚአብሔር መልካም ፍቃድ ለመታዘዝ ለማገልገል ለመላላክ፣ ቅድስት ቤተ ክርስቲያን ተሰበሰበችን። የቤተ ክርስቲያኑ መሰረት እርሱ እግዚአብሔር ስለሆነ በደሙ የዋጃት፣ በቃሉ ያጸናት፣ በስልጣኑ የመሰረታት እርሱ እግዚአብሔር ስለሆነ፣ ስለዚህ እናታችን ቅድስት ቤተ ክርስቲያን የተሰበሰብ ነው። በስሙ ተሰበሰበናል። የተሰበሰብንበት ቦታ ደግሞ በቅድስት ቤተ ክርስቲያን በሷ በእሷ ቦታ ተሰበሰብን ማለት ነው። ቦታን የሚባርግ ቤተ ክርስቲያንን የሚባርግ ቸሩ አምላክ እግዚአብሔር ስለሆነ ማለት ነው። ስለዚህ የተከበራቸው የጉባኤ አባላት ጉባኤውን አክብራችሁ እኛን አክብራችሁ ቤተክርስቲያንን አክብራችሁ በዚህ የተሰበሰባችሁ ሁላችሁም በህይወታችን ዘመን ሁሉ የቤተክርስቲያን መሪዎቹ ሰዎች እንዳይመስላቸው ቤተክርስቲያንን የሚመራ ቤተክርስቲያንን የመሰረተ ቤተክርስቲያንን ያቋቋማት ሰዎች ተሰብስበው በሰዎች ፍላጎት በሰዎች አላማ በሰዎች እቅድ በሰዎች ራእይ የተመሰረተች ቤተክርስቲያን የለችንም ኦርቶዶክስ ወልጎነት ቤትኛውም በምስራቅም በምዕራብም በሰሜንም በደቡብ ያለችዋ ቤተክርስቲያን ከአገር ውስጥም ከአገሮችም ያለችዋ ቤተክርስቲያን የእግዚአብሔር የጉባኤ አባላት እግዚአብሔር ራሱ በደሙ የመሰረታት በቃል ኪዳኑ ያጸናት ቤተክርስቲያን አለችም። ትናንትና ነበረች፣ ዛሬም አለች፣ ነገም ደግሞ ትቀጥላለች። እኛ ምክንያት ከቅዱስ አባታችን ጀምሮ እስከታች ድረስ ያለው ሁሉም ተላላኪ ነው ሁሉም ታዛዥ ነው። የቤተ ክርስቲያን ተላላኪ የቤተ ክርስቲያን ታዛዥ፣ በቅንነት በታማኝነት፣ በየዋህነት፣ በደግነት የምንላላት እንጂ እኛ የመሰረትናት ቤተ ክርስቲያን ስለሌለችን ነው። ስለዚህ በዚህ አላችሁ ባለት ላይ የተመሰረተች ቤተ ክርስቲያን ስላለችን ሁላችንም ጉባኤውን ባለፈው ዓለም አቀፍ ጉባኤ ሁሉም ከሀገር ውስጥም ከሀገር ውጭም በጠቅላይ ቤተክህነት በቅዱስ አባታችን ጉባኤው የሚመራ በዛ ተከናወነ። አሁን ደግሞ በዚህ በእግዚአብሔር የሚመራ በእግዚአብሔር ሐሳብ በእግዚአብሔር ፈቃድ የሚመራ ቤተ ክርስቲያን ሁላችንም እዛ ጋር ያለውን ፕሮግራም እዛ ጋር ያለውን ሐሳብ እዛ ጋር ጠቅላይ ቤተ ክህነት ያለውን ቅዱስ ፓትራርኩ ጋር ያለውን ቅዱስ ሲኖዶሱ ጋር ያለውን ሐሳብ ታች ደግሞ ወርዶ እስከ በራእይቱ ሀሳቡን፣ አጀንዳውን፣ አላማውን፣ እቅዱን አምጥተን ስራ እንዲሰራ ብቻ ሌላ ነገር አይደለም። ሌላ ሀሳብ፣ ሌላ ራዕይ፣ ሌላ ፍላጎት፣ ሌላ እቅድ ያለን ሳይሆን፣ ሀሳባችን፣ እቅዳችን፣ አላማችን ቤተ ክርስቲያንን ማገልገል ስለሆነ ማለት ነው። ለዚህ ነው በእግዚአብሔር ሀሳብ ተሰበሰብ አስተጋባተን ቅድስ ቤተ ክርስቲያን እንድንላላ፣ እንድንታዘዝ፣ እንድናገለግል፣ ስሙን እንድንጠራ ድምፁን እንድንሰማ፣ በዚህ ውስጥ በእውነት የአለቆች አላቸው። በዚህ ውስጥ የሰበካ ጉባኤ አባላት አላቸው። በዚህ ውስጥ እናንተ ሁላችሁ የመጣችሁ የምክትል ሊቃነ መናብርት አላቸው። ስታገለገሉ፣ ስናገለግል በአገልግሎት ውስጥ በረከት አለ፣ ጸጋ አለ፣ ቅድስና አለ፣ ስጦታ አለ። ዕድሜን የሚሰጥ ስልጣንን የሚሰጥ ክብርን የሚጨምር ዕድሜን የሚጨምር ራሱ እግዚአብሔር ስለሆነ እግዚአብሔርን አስቀድመን ለመላላክ ለመታዘዝ የቅዱስ ሲኖዶሱን ሐሳብና ራእይ አገልግሎትና አላማ እስከ በርሃ ድረስ አምጥተን ቤተ ክርስቲያንን ምን ለማድረግ ለማሻገር ትናንትና የነበሩ ደጋጎቹ ብፁዓን አባቶች ደጋጎቹ አባቶቻችን ደጋጎቹ ሊቃውንት፣ ደጋጎቹ ምሁራን ትናንትና ያገለገሉትን እኛ ደግሞ ዛሬ አገልግለን ለቀጣው ደግሞ ኦርቶዶክሱን ምን ማለት ማሻገር ስለሆነ ማለት ነው ዓላማችን። በዚህ ውስጥ እንግዲህ እግዚአብሔር ፈቃድ ሆኖ በመካከላችን ይገኛል። ያንን አምላካችን እሱን በመካከላችን እንዲገኝልን በጸሎት ጀመርን ማለት ነው። ወንጌሉ ተገለጠ። እሱ መካከል አድርገን አባቱ ሆይ፣ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የነቢያት አምላክ የሐዋርያት አምላክ የሊቃውንቱ አምላክ የደጋጎቹ የአባቶቻችን አምላክ በመካከላችን ተገኝተ፣ አንተ ስማ፣ አንተ እርዳ፣ በሕይወታችን በአገልግሎታችን በዓላማችን በልማታችን አንተ ቅደምን ብለን እኛ ዝም ብለን አልተሰበሰብንም። ዝም ብለህ ሳይሆን የተሰበሰብነው እግዚአብሔርን በጸሎት ጠየቅን ማለት ነውና፣ ስለዚህ ይሄንን አውላችን እንደ እግዚአብሔር መልካም ፈቃድ በዚህ የሚተላለፈውን ቀጣውን ፕሮግራም በቅንነት አጀንዳ ይዛችሁ በአእምሯችሁ መመዝገብ ባጀንዳችሁ መመዝገብ፣ ቀጣው ላይ ደግሞ ወረድ ታድርጎና ወደ ወጣቱ ወደ ሰንበት ትምህርት ቤቱ ወደ ሌሎችም ሰበካ ጉባኤ ወደ ሕዝቡ ወደ አገልጋዩ አውርዳችሁ የበለጠ ቤተክርስቲያን ቤተክርስቲያን እንድንሸት ውበት ያላት አቅም ያላት ክብር ያላት ዝና ያላት ህይወት ያላት ቤተ ክርስቲያንን የበለጠ በዛ ልክ በለበ ሙሉነት እግዚአብሔር ከኛ ጋር ከሆነ የሚያስፈራ የሚያስጨንቅን የሚያስጨንቅን አንዳችም ስለሌለ ማለት ነውና የሚያጎረመርመው የሚሳደበውን ሁሉም ነገር እንደ እምንት እንደ ምናምንት ቆጥረ ወደፊት ያለው ምቻ አገልግሎት እግዚአብሔርን ያስቀደመን አንተ ከኛ ጋር ነ በህይወታችን ከኛ ጋር ነ በመካከላችን አለ። የቤተ ክርስቲያን መስራች አንተ፣ ህይወታችን አንተ፣ ቤዛችን አንተ፣ ተስፋችን አንተ፣ መምህራችን አንተ፣ የዚህ ዓለም ፈተናውን የምታሻገረን አንተ ነ በጨለማ ከኛ ጋራ የሚኖር በብርሃንም ከኛ ጋራ ይሆን ትናንትና ከኛ ጋራ የነበረ ዛሬም ከኛ ጋራ ያለ ነገም ከኛ ጋራ የሚሰራ ከነሱ ጋራ ሰራ አይደል? ታስተውላላችሁ። በኤማውስ መንደር እኮ ከእነሱ ጋራ ሄደላል እነሱ ስለ እግዚአብሔር እነጋገራሉ። እነሱ ስለ ቀራኒዮ መከራ መፈተና ሁሉ እነጋገራሉ። እነሱ ግን እሱ ግን ከነሱ ጋራ ይነበራል ከነሱ ጋራ ከነ ኒቆዲሞስ ጋራ ከነሉቃስ ጋራ ሰቀሉት እኮ ገረፉት እኮ ህይወት የሆነውን ያ ብስቱን አበርክቶ የሚመግብ ያ አዳኝ አምላክ የሆነ ከሰማይ የወረደው ከጠባብ በጠባብ ደረት በአጭር ቁመት ተወስኖ ከድንግል ማርያም የተወለደ ኢየሱስ መድኃኒት የሆነ ብዙዎቹ የሚከተሉት ብዙዎቹ ከእርሱ ዘንድ ቁጭ ብሎ ወንጌልን የተማሩ እሱን እኮ ሰቀሉት እሱን እኮ የህይወትን ባለቤት ሰቀሉት ገረፉት ገደሉት እያሉ እነሱ ውስጣቸው እያዘነ ስለ ቤተክርስቲያን ክርስቲያን ስለ ቀራኒዮ ወንጌል ገብቷቸው፣ እነሱ በመንገድ ሲሄዱ በመካከላቸው ተገኘ፣ አያቸው። ስለ ቤተ ክርስቲያን ስትነጋገሩ፣ ስለ ነገር አይደለም ስለ ጎቶ፣ ስለ ሰፈር ሳይሆን፣ ስለ ቤተ ክርስቲያን፣ ስለ ህይወታችን፣ ስለ ዓላማችን፣ ስለ ወንጌል ስንነጋገር እግዚአብሔር ከኛ ጋራ ይኖራል እና እግዚአብሔር ከኛ ጋራ እንዲኖር ዛራ አምላካች ፈቃዱ ይሁን በሆነ በዚህ ሰዓት ብዙ መጽሐፍ ቅዱስን ብሉይ ኪዳንን አዲስ ኪዳንን እየጠቀስን ብንነጋገር ሰዓት ስለማይበቃን እንደ ለመክፈቻ ያህል ነው። በቀጣው ላይ ፕሮግራሙን እንዲሁ ያን አንድ ሁለት ተብሎ መክፈቻው የፕሮግራሙ የፕሮግራሙ አጀንዳ ተቀርሰዋል እንዲሁ እየተመካከር እናንተም እንዳልኳቸው አጀንዳውን በልባቸው አጀንዳውን ሐሳቡን እቅዱን በዚህ የሚተላለፈውን በልባቸው አሳቡን እቅዱን ራእዩን በአጀንዳቸው እያያዛችሁ ጉባኤው በዚህ ይቀጥላል ማለት ነው። ከሁሉ በላይ በእውነት ጉባኤውን አክብራችሁ፣ እኛን አክብራችሁ፣ ሀገር ስብከቱን አክብራችሁ፣ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያንን አክብራችሁ ስለመጣችሁ እግዚአብሔር አክብራችሁ ጉባኤያችን ባርክልን በመካከላችን ተገኝቶ አምላካችን እግዚአብሔር ሁላችንም ይመራን ያስተነረን ይባርከን።